በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ክርስቶስ ተንሳ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍሳሆ። ሰላም የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በመላው ዓለም የምትኖሩ ኦርቶዶክሳውያን ይህንን መንፈሳዊ መርሐ ግብር የምትከታተሉ በሙሉ። እንደሚታወቀው ሁሉ ግንቦት 11 ሰኞ ማለት ከሰዓት በኋላና የጻድቁ አባታችን አቡነ ተክለ ሃይማኖትን በዓለ ንግስ ምክንያት በማድረግ ግንቦት 12 ቀን የቅዱስ ሲኖዶስ ምልአተ ጉባኤ እንዳልነበረ ስላልነበረ፣ በዚህ ምክንያት ከዚህ ቀደም እናስተላልፍ የነበረውን የቅዱስ ሲኖዶስ ምልአተ ጉባኤ በዚህ መልክ ነው ያላስተላለፍ ነው።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 በቋሚ ሲኖዶስ ውስጥ ተመርጠው በኮሚቴነት እንዲያገለግሉ ከዚህም ጋር በብፁዓን አበው ሊቃነ ጳጳሳት የሚበራው ሀገራዊ ሰላምና የቤተክርስቲያን አንድነት አብይ ኮሚቴ ሊያከናውናቸው የሚገባቸውን አብይ ጉዳዮች የቅዱስ ሲኖዶስ ምልአተ ጉባኤ በትእዛዝ አስተላልፏል። ይኸውም በሀገራዊ ሰላምና በቤተክርስቲያን አንድነት ጉዳይ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 በአጥኚ ኮሚቴው በቋሚ ሲኖዶስ የተሰየመው አጥኚ ኮሚቴ ያቀረበውን ጥናት ወደኋላ በእነዚህ ጉዳዮች ላይ የተደረጉትን ውሳኔዎች ከማድረግ ጉዳይ ተመልክቶ የሚከተለውን ውሳኔ ያሳልፏል። ወደ ቅዱስ ሀገር ኢየሩሳሌም ገዳማት ለአገልግሎት የሚውሉትን መነኮሳትና መነኮሳያትን በአጠቃላይ የገዳሙን አስተዳደር እየተከተለው ባለው የአሰራር ክፍተት በሚመለከት ጉባኤው ቅድም እንዳልኳችሁ በስፋት ተነጋግሮ ውሳኔ ያሳልፏል። በዚህ ላይ ለቤተ ክርስቲያን ይበጃል በማለት ካሳለፏቸው ውሳኔዎች አንደኛው የኢየሩሳሌም ገዳም ሊቀ ጳጳስ ብፁዕ አቡነ እንባቆም ከኢየሩሳሌም እንዲዘዋወሩ ሆኖ ለቅድስት ሀገር ኢየሩሳሌም ገዳማት ብፁዕ ሊቀ ጳጳስ እንዲ እንዲመደብ በሁለተኛ ደረጃ የገዳማቱ አስተዳደር ጽሕፈት ቤት ያለፉትን ስህተቶች በማረም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት መዋቅር አሰራር ተከትለው እንዲሰሩ መመሪያ እንዲተላለፍላቸው እንዲደረግ። በሶስተኛ የገዳማቱ መተዳደሪያ ደንብ ደግሞ ከሕገ ቤተ ክርስቲያን ጋር በተገናዘበ ወይም በተናበበ የአገሪቱን ነባራዊ ሁኔታ ባገናዘበ የገዳሙን ችግር መፍት የሚያስችል እንዲሁም ደግሞ የገዳማቱን ሁለንተናዊ የመንፈሳዊና ልማታዊ እድገትን በሚያረጋግጥ መልኩ ተሻሽሎ እንዲቀርብ፣ አንደኛ ብፁዕ አቡነ ሳሙኤል ሊቀ ጳጳስ የልማትና ክርስቲያናዊ ተራድኦ ኮሚሽንና የቤቶችና ህንጻዎች አስተዳደር ልማት ድርጅት የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ መልከጸዴቅ የጉራጌ አገር ስብከት ሊቀ ጳጳስ የሚመራ ደግሞ ከዚሁም ጋር ማለት ነው። ከብፁዓን አባቶች ጋር በኢየሩሳሌም ገዳማትን በተመለከተ ጥናቱን ለቅዱስ ሲኖዶስ አቅርቦ ያጠናው ኮሚቴ ጋር በመሆን በሚገባ ጥናቱን አቅርበው ለጥቅምት 2018 ዓ ም የቅዱስ ሲኖዶስ ምልአተ ጉባኤ እንዲያቀርቡ ይደረግ በማለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል ማለት ነው። ከዚሁ ጋር በተያዘ መልኩ በዛው በኢየሩሳሌም ገዳም ለፊደል ላይ የተቀመጠው አጀንዳን በተመለከተ ደግሞ በቅድስት አገር ኢየሩሳሌም ገዳማት ታግደው የነበሩ አምስቱ መነኮሳት ማለትም አባ ተስፋ ማርያም ይደጎ፣ አባ ወልደ ሩፋኤል ገብረ ጻድቅ፣ አባ ገብረ እግዚአብሔር ተስፋዬ፣ አባ ኃይለ ገብርኤል ሞላልኝና አባ ወልደ ማርያም ወልደ ሳሙኤል፣ እነዚህ አባቶች በገዳሙ አስተዳደር የተፈጠረውን አለመግባባት አስመልክቶ በእነዚህ በአምስቱና በገዳሙ አስተዳደር የተፈጠረውን አለመግባባት አስመልክቶ በቋሚ ሲኖዶስ በተሰየመው አሁን ኮሚቴ ባቀረበው መግለጫ ወይም ጥናት መሠረት አንደኛ ያው ከላይ በስም የተጠቀሱት መነኮሳ አምስቱ ማለት ነው። ስድስት ዓመት ሙሉ ያለ ሰርከብስጥ በችግር ላይ መቆየታቸው እንደ በቂ ቅጣት ወይም እንደ በቂ ቀኖና ተቆጥሮ የጽሁፍ ማስጠንቀቂያ ተሰጥቷቸው ወደ ምድብ አገልግሎታቸው እንዲመለሱና የገዳሙን መተዳደሪያ ደንብ አክብረው እንዲኖሩ ይህንንም ደግሞ ወደፊት በምልአተ ጉባኤ በሚሰየሙት ወይም በሚመደቡት ብፁዕ ሊቃነ ጳጳሳት ይሄ እንዲወሰን ወይም እንዲያስፈጽሙ የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ከዚሁም ጋር ለገዳሙ አስተዳደር በብፁዕ ወቅዱስ አባታችን የሚተላለፈውን አባታዊ መመሪያ አክብሮ እንዲቀጥል፣ ያለምንም ቅድመ ሁኔታ ከቅዱስነታቸው የሚተላለፈውን አባታዊ መመሪያ ተቀብሎ በስራ ላይ በተግባር እንዲያውል ጥብቅ መመሪያ እንዲተላለፍ ወስኗል ማለት ነው። ከዚሁም ጋር በሶስተኛው ለችግሩ ምክንያት የሆነው ለወደፊት ወደ ቅድስት አገር ኢየሩሳሌም ገዳማቶቻችን ለአገልግሎት የሚላኩ መነኮሳትና መነኮሳያትን በተመለከተ ደግሞ በቅዱስ ሲኖዶስ ውሳኔ መሠረት በማዕከል ማለት ነው በማዕከል ደረጃ ከሁሉም አህጉረ በመንፈሳዊነታቸውና በስነ ምግባራቸው በስራ ልምዳቸው የተመሰከረላቸው ሆነው እነዚህ የሚመረጡት ወደዛ የሚላኩት በዚህ የተመሰከረላቸው ሆነው በተለይም ደግሞ ከተሻለ ከሀገሪቱ ቋንቋዎች ብራይስ፣ አረብኛ፣ እንግሊዘኛ ቢያንስ አንዱን ቋንቋ መናገር የሚችሉ ቢሆኑ የተሻለ ነው። ያንኳን ባይሆን ይህንን ለመማር ቅርበት ያላቸው ቅርበት ያላቸው ይህንን ለመረዳት ይህንን ለማወቅ ይህንን ለመማር ቅርበት ያላቸው ተመዝነው እንዲላኩ የቅዱስ ሲኖዶስ ምልአተ ጉባኤ በዚህም ላይ ውሳኔ ያሳልፏል። በዚህ አጀንዳ ላይ የመጨረሻ የተላለፈው የገዳሙን ገቢና ወጪ ያስመልክቶ ደግሞ ኦዲት እንዲደረግ እና የኦዲቱ ሪፖርት ለምልአተ ጉባኤ እንዲቀርብ የቅዱስ ሲኖዶስ ውሳኔ በዚህ አጀንዳ ላይ ያሳለፈው ውሳኔ ይህንን ነው የሚመስለው። ሌላው በመቀጠል ደግሞ በቅዱስ ሲኖዶስ ውሳኔ ምልአተ ጉባኤ ውሳኔ ያገኘው ሌላው አጀንዳ ብፁዕ አቡነ ሩፋኤል ሊቀ ጳጳስ በዚህ በወለጋ ባሉ ዞኖች ይልቁንም ደግሞ በቄሌም ወለጋ ሀገረ ስብከት የነበረውን የመዋቅር ጥሰት እንደው ከተመደቡ ወዲህ ያለውን የጸጥታ ችግር ባላቸው አባታዊ ጥባት ራሳቸውን አሳልፈው በመስጠትና የወቅቱን ነባራዊ ሁኔታ ተቋቁመው የተቋረጠውን መዋቅር እንደ አዲስ እንዲቀጥልና ማዕከላዊነቱ ተጠብቆ እንዲቀጥል ላደረጉት ሐዋርያዊ አገልግሎት ጉባኤው ለብፁዕነታቸው ታላቅ ምስጋና አቅርቧል። ከዚህም ጋር ለብፁ አባታ ይሄንን ታላቅ ምስጋና ያቀረበው የቅዱስ ሲኖዶስ ምልአተ ጉባኤ በቄሌም ወለጋ አገረ ስብከት የይሄ የተጀመሩትን ሐዋርያዊ አገልግሎት ለማጠናከር የበለጠ መዋቅራዊ አንድነቱ ተጠብቆ እንዲቀጥል በማሰብ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ሁለት ሚሊዮን አምስት መቶ ሺህ ከአዲስ አበባ አገረ ስብከት ሁለት ሚሊዮን አምስት መቶ ሺህ በድምሩ አምስት ሚሊዮን ለቄሌም ወለጋ አገረ ስብከት በድጎማ እንዲሰጠው የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በመቀጠል የተደረገው ውሳኔ አጀንዳ ደግሞ የራያ ስድስቱ ወረዳ አገረ ስብከት ይሁንልን ጥያቄ በተመለከተ ነው። በዚህ ጉዳይ ላይ የራያ ስድስቱ ወረዳዎች የማዕከላዊ አንድነትን ጠብቀው በአስተባባሪ ጽሕፈት ቤት ደረጃ እገ ቤተ ክርስቲያንና የቃለዋዲውን መመሪያ አስከብረው ሲያገለግሉና ሲገለገሉ መቆየታቸው ይሄ የሚያስመሰግናቸው በመሆኑ አሁን ደግሞ ለቅዱስ ኖዶስ ምላተ ጉባኤ ያቀረቡት አገር ስብከት ልኝ ጥያቄ በእነሱ ብቻ አይደለም። በብፁዋ ውነዶስ ቆሮስ ሊቃ የታመነበት ስለሆነ በዚህ መልክ የቀረበ ስለሆነ ይህ የሀገረ ስብከት ይሁንልን የተባለው ጥያቄ በቅዱስ ሲኖዶስ ምልአተ ጉባኤ ተቀባይነት አግኝቶ የራያ ሀገረ ስብከት ጽሕፈት ቤት በሚል ስያሜ እየተጠራ አገልግሎቱ እንዲቀጥል፣ የመንበረ ጵጵስና ጽሕፈት ቤት መቀመጫው አላማጣ ከተማ እንዲሆን የሀገር ስብከቱ ጽሕፈት ቤት እንዳልነው መዋቅሩ ተከፍቶ የሚጠበቅበትን ተግባርና ኃላፊነቱን በሕጉና በሥርዓቱ እንዲወጣ ይሁን በማለት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ስለዚህ እነዚህ ባለፉት ጊዜ ውሳኔ የተሰጣቸው ውሳኔዎች ናቸው። የተቀሩትን ውሳኔ ያገኙትም ደግሞ በነገውም ሙለት ውሳኔ የሚሰጣቸውን ጉዳዮች በሚቀጥለው በነገው ዕለት እናቀርባለን። አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት ጉባኤያችን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።